ተቀቡ ናቸው፣ ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊፊት የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው የሚያምን ሰው ነው። የመጨረሻ ቪዲዮ ነው በአቂዳ ዙሪያ። እንሻአላ በጣም በርካታ ወንድሞች አሉ ስለ አቂዳ የተማሩ ፐርፌክት የአቂዳ ትምህርቶችን የሚሰጡ። የእነሱን ትምህርት ሼር፣ ኮፒ፣ ሊንክ በማድረግ ለብዙ ሰው እንዲደርስ አድርጉ። ትምህርታቸው ይህንን ነው የማሳስበው። ይህንን ቪዲዮ እንዲሰራ ያደረገኝ ጠቅለል ባለመልኩ ሁሉ ሙስሊም ክርስቲያኖች እንዴት ኢየሱስን ፈጣሪ አድርገው ያመልካሉ? ኢየሱስ የሃይማኖት ሰባኪ ነብይ አይደለም እንዴ ይላሉ። እንደዛ ካሉ በእስልምና ያሉ አንዳንድ ብልሹ አቂዳዎችን በንጽጽር መነጸር ለማሳየት ስለፈልኩ ነው ይህን ቪዲዮ የሰራሁት። በንጽጽር መነጸር ላሳያችሁ ያልኩበት ትልቁ ምክንያት ኢየሱስ የሃይማኖት ሰባኪ ነቢይ፣ መልእክተኛ ሆኖ ሳለ ፈጣሪ ነው ያሉት ኢየሱስ ክርስቶስ ካረገ ከ300 ዓመት በኋላ የመጡ ሰዎች ናቸው እንጂ ኢየሱስ ምድር ላይ በነበረበት ሰዓት ኢየሱስ እግር ስር ቁጭ ብለው የተማሩ ኢየሱስን በአይናቸው ያዩ በእጃቸው የዳሰሱ አብረውት የበሉ የጠጡ ኢየሱስ ባስተማረው ትምህርት ያመኑ አይሁዶች የመጀመሪያዎቹ ሰዎች ይባላሉ። እነዚህ የመጀመሪያዎቹ ሰዎች በኢየሱስ ፈጣሪነት አሁኑም ኢየሱስ ፈጣሪ ነው ብለው አልሰበኩም። መነጸር ያልኳችሁ መነጸሩ እዚህ ጋር ነው። ማለትም ነቢያችን ዓለይሂ ሰላቱ ወሰላም በነበሩበት ዘመን ከነቢያችን እግር ስር ቁጭ ብለው እየተማሩ ነቢያችን በአይናቸው ያዩ፣ በእጃቸው የረሰሱ፣ ከነቢያችን ጋር አብረው የበሉ የጠጡ፣ ከነቢያችን ጋር ብዙ መከራ ያሳለፉ፣ በራሳቸው ቋንቋ፣ በአረበኛ ቋንቋ እየተማሩ አረቦቹ የመጀመሪያዎቹ ሰዎች ይባላሉ። ከነዚህ የመጀመሪያዎቹ ሰዎች ትምህርት ያልተገኘ በእስልምና ምን ይባላል? ብልሹ አቂዳ ይባላል። ለዚህም ነው በንጽጽር መነጸር ላሳያችሁ ያልኳችሁ። ኢየሱስ ፈጣሪ ነው፣ ኢየሱስን የወለደች ማርያም የፈጣሪ እናት ናት ያሉት መነኮሳትና ቀሳውስት ናቸሁ፣ ብያችኋለውኝ ካሁን በፊት። እነዚህ መነኮሳትና ቀሳውስት አይሁድ አይደሉም። የአይሁድ ቋንቋ አያውቁም። የአይሁድ እምነት አያውቁም። የመጀመሪያው ሰዎች አይደሉም። የመጀመሪያው ሰዎች የሚባሉት አይሁድ ናቸው። የአይሁድ ቋንቋ ያውቃሉ። የአይሁድ እምነት ያውቃሉ። ኢየሱስን ፈጣሪ ነው ብለው አያምኑም። ማርያም የፈጣሪ እናት ናት ብለው አያምኑም። መጽሐፍ ቅዱስ ላይ መታዘብ ትችላላችሁ። የመጀመሪያዎቹ የኢየሱስ ተከታይ ሰዎች እነ ጴጥሮስ ናቸው። ኢቭን ጳውሎስም ከኋላ ይገለጠል ብሎ የመጣው ማለት ነው። እነ ሐዋርያው ያዕቆብ፣ እነ ማቴዎስ፣ እነ ዮሐንስ ናቸው። ኢየሱስን ፈጣሪ ነው ብለው አያምኑም፣ ፈጣሪ ነው ብለው አልሰበኩም። ማርያም የፈጣሪ እናት ናት፣ ከፈጣሪ ልጅ ጋር ታመልዳለች ብለው እንትን አይሉ አያምኑም። ታዲያ እንዴት ነው መነኮሳትና ቀሳውስቱ እንዴት ነው ኢየሱስን ፈጣሪ ነው፣ ኢየሱስን የወለደች ሴት የፈጣሪ እናት ናት ያሉት ከተባለ፣ ሐዋርያት ያስተማሩት ትምህርት በተለያየ ሕዝብ ጋር ሲቀላቀል ያ የተለያየ ሕዝብ ወደ ኤዥያ ወደ ግሪክ፣ ወደ ቱርክ ሲሄድ እዚያ አካባቢ ያለው ማህበረሰብ የጣዖት እምነት ልምምድ የነበረው በግሪክ ፈላስፋ የወደቀ በግሪክ አማልክት የተከበበ ህዝብ ነበረ። እንዲያውም ኢየሱስን ፈጣሪ ለማድረግ የተሰበሰቡበት ስብሰባ ላይ ስብሰባውን የመራው የመጀመሪያው ሰው ቆስጥንጥኖስ የተባለ ንጉስ ነው። ያ ንጉስ የአረማዊ እምነት ተከታይ ሰው ነበረ። እንደዚሁም ወደ ስልምና ስንመጣ ነብዩ መሐመድ ዓለይ ሰላት ወሰላም ለመጀመሪያ ጊዜ ከአምላክ መለኮታዊ ራእይ ሲመጣላቸው በራሳቸው ቋንቋ በአረበኛ ቋንቋ ነው። የራሳቸውም ህዝብ ነው ተከታይ ሲሆናቸው የነበረው በራሳቸው በአረበኛ ቋንቋ የተሰበኩ የመጀመሪያ ህዝቦች ናቸው። እነዚህ ህዝቦች ልክ እንደ ሐዋርያት ሁሉ ሃይማኖትን እየሰበኩ ወደ ሌላ ህዝብ ወደ ፉርስ ወደ ኤዥያ ሲሄዱ ስልምና የሄደላቸው ህዝቦች የታዎት ሃይማኖት ልምምድ የነበራቸው የተለያዩ የግሪክ ፍልስፍና ህይወት የነበራቸው ናቸው። እና ከእስልምና ጋር ልክ በእርግጥ ያው የሐዋርያቱ አስተምሮ ሙሉ ለሙሉ አጥፍቶታል። ኦልሬዲ ሙሉ ለሙሉ ስላጠፉት ነው ነቢያችንም አምላክ ህዝብ እንዲድን ነብይ የላካቸው በእስልምናው ጋር እንደ ክርስትና ነው። አይደለም የጎል አይደለም። ያው ጥቃቅን ብልሹ አቂዳዎች አሉ። እነዚያ አቂዳዎች ልክ ከጥንት ከነበረው የጣዖት እምነትም ሊሆን ይችላል የነበረው የግሪክ ፈላስፋ አዝማሚያ የነበራችሁን ያንን አምጥተው ለመቀላቀል የሚሞክሩ ናቸው። ለምሳሌ መግቢያ ላይ ያደረግኩት ሰውዬ ከአሁን በፊትም በተደጋጋሚ አይታችሁታል። እሱና ተከታዮቹ ምንድን ነው የሚሉት? አሻአርያ እና ማቱሪድ እያንን ነው የሚሉት። አስባችሁታል። አንድ ቡስም አሻአሪ ማቱሪድ ካለ አሻርያ እና ማቱሪድያ ብሎ ማለት ከመጀመሪያዎቹ ሰዎች በኋላ ከሁለት መቶ ሰላሳ አመት በኋላ የመጡ ናቸው። እንዴት ነው ከመጀመሪያዎቹ ሰዎች በኋላ 200 አመትና፣ 250 አመት፣ 300 ዓመት ቆይታ ያለውን በነዛ ሰዎች የሚጠራው ነውር ነው። በመጀመሪያዎቹ ሰዎች ነው የምንጠራው። የመጀመሪያዎቹ ሰዎች አህለል ሐዲስ አህለል ሱና ይባላሉ። ቃለ አላህ ቃለ ረሱል የሚሉ ማለት ነው። መግቢያ ላይ እንደሰማችሁትና እንደታዘባችሁት ሙጀሲም ቁሳ አካል ምናምን ሲል ነበረ። ይህ በእስልምና ሃይማኖት የለም፣ አይታወቅም። ለመጀመሪያዎቹ ሰዎች ነውር ነው። የመጀመሪያዎቹ ሰዎች እንደዚህ አላደረጉም። እኛ የመጀመሪያዎቹ ሰዎች ተከታዮች ነን። የመጀመሪያዎቹ ሰዎች ከነቢያችን አለ ሰላት ወሰለም ኋላ ሆነው እግራቸው ስር ቁጭ ብለው ለ23 ዓመት ተምሯል። ነቢያችን ለ23 ዓመት ኢማምነት ጊዜያቸው አላሁ ሱብሐነሁ ወተዓላ እሱን የሚመስል የለም ሰሚና ተመልካች ነው ብለው ለመጀመሪያዎቹ ሰዎች ለሰሃቦች በገዛ ቋንቋቸው ሲያስተምሯቸው እነዛ ሰዎች ልክ እነዚህ አሽዓርያና ማቱሪድያ ነን እንደሚሉት አላህ እሱን የሚመስል የለም ሰሚና ተመልካች ነው ሲባል፣ ሰሚና ተመልካች ሲባል አይናቸውና ጆሯቸው ትዝ ብሏቸው ሪኩሪ ፍርሃት ምናምን አላሉ። ግልጽ ነው አቅል ላለው ሰው፣ ኦኬ ኖርማል ለሆነ ሰው አምላካችን አላህ ስብሐነሁ ወተዓላ እሱን የሚመስል የለም ሰሚና ተመልካች ነው፣ ግልጽ ነው ምንም መፍራት መርበድበድ ያስፈልገውም። የኛ የወሎ ሰው ምን ይላል መሰላችሁ? ፈርትሻ ታስፈረኝ ይላል። ያ ፈርቱ የሚያስፈራ አለ አይደለም። እነዚህ ራሳቸውን አሻር የነመቱን እያኑን የሚሉ ቁርኣንና ሀዲስ ላይ የተቀመጠውን ያምለከችን አላሁ ስብሀን ወተላን ሲፋቱን ሲያው ይፈራሉ። በቃ ሰሚና ተመልካች ነው ሲባል የገዛ አይናቸው የገዛ ጆሯቸው ነው ትዝ የሚላቸው። ጆሮ አለ እጅ አለ ምናለ ትዝ የሚላቸው የራሳቸውን። እንደዛ ብሎ የሚል የለም አምላካችን አላሁ ሱብሃነ ወተዓላ ነቢያችን ዐለይሂ ሰላቱ ወሰላም ከአምላካችን አላሁ ሱብሃነ ወተዓላ በመጣላቸው ቃል መሰረት እንዳስተማሩ እሱን የሚመስለው የለም። የመጀመሪያዎቹ ሰዎች ተከታዮች፣ እኛ ሙስሊሞች አምላካችን አላሁ ሱብሃነ ወተዓላ እሱን የሚመስለው የለም። ቁርኣንና ሐዲስ ላይ የተቀመጡትን ባህሪያቶቹን ገጣጥሞ ለአምላክ የሆነ ቅርጽ የሚሰራ የለም። እንደዛ የሚያደርግ ከሆነ ካፊር ነው። እንደው አንድ ሰው እንደው የፈለገ እንኳ ቢሆን አንድ ሰው አይደለም ሚሊየን፣ እዚህ ዓለም ላይ ያለው ወደ 8 ቢሊዮን የሚጠጋው ህዝብ ተሰብስቦ ሐዲስና ቁርአን ላይ ያለውን ያምላካችን አላህ Subhanahu Wa Ta'ala ባህሪያት ቢገጣጥም አያቀው። ራሱን ያደክማል። ራሱን እንትን እንትን ይላል እንጂ ያኔ ያጠፋል እንጂ ምንም አይጠቀምም። የፈለገ ቢያገጣጥም አምላካችን አላህ Subhanahu Wa Ta'ala ሊያውቀው ሊደርስበት የሚችል ማንም የለም። ምክንያቱ መለካችን አላህ ሱብሓነሁ ወተዓላ ሀያል ነው። ታላቅ ነው። እሱን የሚመስል የለም። የሰው ልጅ የተሰጠው አቅል የእለት ከእለት ጉርሱን ሊያገኝበት ህይወቱን ሊያቀልልበት የሚችል ዕውቀት እንጂ ቁርአንና ሐዲስ ላይ የተቀመጠውን ባህሪያ ሰብስቦ ልክ መግቢያ ላይ እንደሰማችሁት ራሱና አሽአሪያና ማቱሪዲያ የሚለው ሰውዬ እንደተናገረው ባህሪያቶቹን ሰብስቦ የሆነ ቁስ አካል መገንባት አይደለም እጅግ ጸያፍና ነውር ነው። ሙስሊም እንደዛ አያስብም። ሙስሊም የመጀመሪያዎቹ ሰዎች ሰማነ አጣአን እንዳሉት የመጀመሪያዎቹ ሰዎች ያ ረሱላ ላ ምን ማለት ንህ ብለው ጠይቀው አብራርተውላቸዋል። ኦኬ። ነገር ግን አሁን ለምሳሌ መሲ እንደዚህ አታድርጊ ምናምን ንጽጥር ብቻ ስሪ ለመትሉ ዜጋ ግልጽ ላደርግላችሁ በእስልምና እርግጥ ነው አንዳንድ ብልሹ አቂዳዎች ያሉ፣ ነገር ግን እንደ ክርስትናው ዓለም እንደዚህ ድንብርብር ያለ ሰውን ፈጣሪ የሚያደርግ የለም። በስልምና ደግሞም እነዚህ አሻርያና ማቱርድያንን የሚሉት ያው ትንሽ ጥመት አለባቸው እንጂ ለመጀመሪያዎቹ ሰዎች ቅርቦች ናቸው ሙስሊሞች ናቸው ብሏል ዑለሞች እኛ ሙርተድ ናቸው ካፊር ናቸው አንላቸውም፣ ሙስሊሞች ናቸው። ተግባብተናል እናም ፈርታችሁ ሰውን አታስፈሩ። ይሄ የእናንተ ፍርሃት ነው። ገና ለገና ሰሚ ተመልካች ነው ሲባል የሚሰማው ጆሮ ነው የሚያዩ አይን ነው፣ በቃ አይን አደረጋችሁለት ብላችሁ ፈርታችሁ ሰውን አታስፈሩ። እኛ ተፈጥሯዊ አቀል ነው ያለን ኦኬ። አላህን የሚመስል የለም። ሰሚና ተመልካች ነው ሲባል ሰማን ሐጣና ብለን እንደ መጀመሪያችሁ ሰው ተቀብላን፣ እንጂ እናንተ ስማችን እንደምታጠፉት ሙጀሲማ ሙጀሲማ ብሎ ማለት እኮ በአይን የሚታይ በእጅ እንደሚዳሰስ ማለት እኮ ነው። አምላካችን አላሁ ስብሓነ ወተአላን እኛ ሙስሊሞች በአጭር ቁመትና በጠባብ ድረት አናደርግም። እንዱ በአካል ራሱ ማለት ነው። በህሊናም ራሱ አምላካችን አላሁ ስብሓን ወተአላ በህሊናው የሚስል ማንም የለም ብያለው። ስምንት ቢሊዮን ህዝብ ተሰብስቡ በህሊና ሊሳል ቢል ራሱ አምላካችን አላሁ ስብሓን ወተአላን የሚደርስበት የለም። ምክንያቱም አምላካችን አለ ሀያል ስለሆነ በመጨረሻ የማስተላለፈው መልእክት ለወገኖቻችን ለወንድሞቻችን፣ ወገኖቻችን ልል ነበረ፣ ፈርታችሁ ሰውን አታስፈሩ። ቁርአንና ሀዲስ ላይ የአምላካችን አላህ ሱብሃነሁ ወተዓላ በሀዲስ ስታዩ አትፍሩ፣ አትበርግቡ፣ ወደ መጀመሪያዎቹ ሰዎች ይተመለሱ። አምላካችን አላህ ሱብሃነሁ ወተዓላ ሀያል ነው፣ ማንም አይደርስበትም። ከፍጥረታት በላይ ከፍ ያለ ነው። ስማችን አታጥፉ። ይቀመጣል ይላሉ አትበሉ። ሙስሊም አምላካችን አላህ ሱብሃነሁ ወተዓላን ይቀመጣል የሚል የለም። የሚቀመጠው የሰው ልጅ ነው፣ ሲደግሞ ሊያርፍ ነው። አምላካችን አላህ ሱብሃነሁ ወተዓላ ደሞ ደግሞ ድካም ምንም የሌለበት ነው። በመለኮቱ ላይ ሰውነት የሌለበት ነው። ድካም ያለው ሰው ልጅ ላይ ነው። ስለዚህ አምላካችን አላሁ ሱብሐነሁ ወተዓላ ሀይ ያለው እሱን የሚመስል የለም፣ ከፍጥረታት በላይ ከፍ ያለ ነው። እናንተ ስማችን እንደምታጠፉት ቁሳ ከለምላምል አዑዙ ቢላህ ምን ሸይጣን ከወዴት ነው የምታመጡት? ለእግዚአብሔር ክብር ብላችሁ አትዋሹ።